ኡስታዜ በመጀመሪያ ስላስገባችሁኝ በጣም አመሰግናለሁ። ሲቀጥል ደግሞ አንድ መወዳት ልጅ አለችኝ። እሷ ትንሽ ትርቃለች ወደ ሻሸመኔ ነች። አለ ትንሽ የቤተሰቦች ችግር አለብኝ። ልቤ ይፈልጋል ኒካህ እንዳስር፣ ግን አቅም ነው አቅም ነገር አለ አይደለ? አጠረኝ እሱን ብቻ ልታደርጉልኝ ብቻ ነው እፈልገው ሳዜ ብቻ ነው። አንድ ላይ እንመልሳለን። መርሐባሽ አይሽ መርሐ መርሐባ አቡዲ ሙቤ ዱዓ አስደርግልኝ አቃለ ሰለኔ እንግዲህ አቡድ፣ ይሰማሃል? ሰላሙ አለይኩም ኡስታዝ ይሰማሃል? ይሰማኛል። እንዴት ናቸው? አይ ዱዓ እንድታደርጉልኝ ነው። ይዘጀዓ የምትሉ እንሻላ ውስታት ጠቅልሎ ባትኑም ዓ ማድረጉ ስለማይቀር እንሻላ ጊዜ ለመቆጠብ ወደ መቶ ምናምን ሰው ነው ያለው። አትላኩ እናንተ ምት ስፔሲፊክ ግን ቢነሳ እዚህ ጋር የምትሉ ሃሳብ ካለ ብቻ በተለይ በእኛ እይታ ያልተነሱ እዚያውን ውስታት ከዳሰሳቸው እንዳናገባ ከሚያደርጉን ችግሮች መካከል ሴቱም ጋር፣ ወንዱ ጋር፣ ወላጆች ጋር፣ ባለሀብቱ ጋር፣ ተቋማት ጋር ያለ ችግር ጋር ተያይዞ አናክልበታለን የምትሉ አጠራ አጠራ አድርጋችሁ ማለት ነው። ኮልድ አይ ቲንክ ኮልድ ነው ሚላ ኮልድ። እሺ ይሰማሻል? ሰላም አለኩም። አይ ይሰማኛል። ሰላም አለኩም። ኡስታዝ ሙቢ እንዴት ነህ? አልሐምዱሊላህ። እኔ ኡስታዝ መናገር ልፈልገው ደዋው ይቀጥል ነው። አላህ ያክብርልን አክብራችሁን። የሶሻል ሚዲያውን ቻሌንጅ ሰምጣችሁ መጣችሁ? ወደ ዳዋ ስለተቀየረ ጉዳዩ እንደፈን ነበር የተጀመረው፣ ግን ወደ ዳዋ ስለቀየራችሁልን የሶሻል ሚዲያው እንትን የሚናቅ አይደለም። ወጣቱ እንዳለ እዚህ ነው ያለው። ዳዋው ይቀጥል ነው ያየነው መልኩ እናንተ ስለምታዩልን ነገሮቹ ላይ እንመልሳለን። ሰብሰብ ሪል ከሆነ ከልብ ከሆነ ችግር የለውም።